የቅዱሳን ጴጥሮስና ጳውሎስ ዓመታዊ ክብረ በዓል በታላቅ መንፈሳዊነት ተከበረ። የቅዱሳን ጴጥሮስና ጳውሎስ ዓመታዊ ክብረ በዓል በኢትዮጵያ ካቶሊካዊት ቤተ ክርስቲያን በተለያዩ ሀገረ ስብከቶች በታላቅ መንፈሳዊነት ተከበረ። በሆሳና ሀገረ ስብከት በጃጁራ ቁምስና በተከበረው ክብረ በዓል መስዋዕተ ቅዳሴ የመሩት የሆሳና ሀገረ ስብከት ጳጳስ ብፁዕ አቡነ ስዩም ስለ ቅዱሳን ጴጥሮስና ጳውሎስ ሕይወት በመዳሰስ ሁለቱ ቅዱሳን የወንጌል አገልጋዮች በክርስቶስ የተጠሩት መሆናቸውን ጠቅሰው ሁለቱም የተለያዩ አስተዳደግ ያላቸው ነገር ግን ወንጌልን በመስበክ ተልኳቸው አንድ የሆኑ መሆናቸውን አንስተዋል። ትሁት የሆነው አሳ አጥማጅ ጴጥሮስና የቤተ ክርስቲያን አሳዳጅ የነበረው ጳውሎስ ከኢየሱስ ክርስቶስ ጋር በመገናኘታቸው እንዴት እንደተለወጡ በመግለጽ የመለወጥንና የመለኮታዊ ጥሪን ኃይል አጽንኦት ሰጥተው አስተምረዋል። ምዕመናንም በድፍረት የምስክርነት፣ የትህትናና የሚስዮናዊ ቅንዓት እንዲኖራቸው ጠይቀዋል። ብፁዕነታቸው ማህበረሰብን በጥልቅ እምነትና በትጋት ላገለገሉት ካህናት ልባዊ አድናቆትና እውቅና ሰጥተዋል። በተለይም ወጣቶች ለክህነት፣ ለክርስቲያናዊ አገልግሎት፣ ለእግዚአብሔር ጥሪ ዝግጁ ሆነው እንዲቀጥሉ በማበረታታት አጽንዖት ሰጥተዋል። በክብረ በዓሉ ላይ 210 ትምህርተ ክርስቶስ የተማሩ ምዕመናን የትምህርት ዝግጅታቸውን አጠናቀው ሚስጥረ ሜሮንን ተቀብለዋል። ለበዓሉ መታሰቢያም የሀገረ ስብከቱ ወጣቶች የበዓሉን ታዳሚያን በማስተባበር ከ300 በላይ ችግኞችን ተክለዋል። ክብረ በዓሉ በታላቅ መንፈሳዊ ድምቀት የተከበረ ሲሆን በርካታ ካህናት፣ ወንድሞች ድናግል ደናግል እህቶችና ወንድሞች እንዲሁም በርካታ ቁጥር ያላቸው ምዕመናን ተገኝተው የበረከቱ ተካፋይ መሆን ችለዋል። በተመሳሳይ ዜና በኢትዮጵያ ካቶሊካዊት ቤተ ክርስቲያን በጅማ ቦንጋ ሀገረ ስብከት ቦንጋ ጋጫ ካራ ቅዱስ ጳውሎስ ቤተ ክርስቲያን ዓመታዊ የንግስ በዓል በደማቅ መንፈሳዊነት ተከብሮ ውሏል። የጅማ ቦንጋ ሀገረ ስብከት ጳጳስ ብፁዕ አቡነ ማርቆስ በመሩት መስዋዕተ ቅዳሴ ክቡር አባ ኃይለ ማርያም ወልደ ማርያም የቅዱስ ጳውሎስ ታሪክና ሕይወት ላይ ያተኮረ ትምህርት ሰጥተዋል። ሐዋርያው ቅዱስ ጳውሎስ አይሁዳዊ የነበረ ለክርስቲያኖች በፍጹም ጥላቻ ሲያይ የኋላ ታሪኩ በቅዱስ ቃሉ እንደሚገኝ ክቡር አባ ሀይለማርያም በትምህርታቸው አንስተዋል። የቦንጋ ጋጫ ካራ ቅዱስ ጳውሎስ ቁምስናና የቦንጋ ኪዳና ምሕረት ቁምስና ወጣቶች በዓሉን በዝማሬና ሽብሸባ አድምቀውታል። የቁምስናው ክቡር ቆሞስ አባ ብርሃ ኢየሱስ ታዬ ለዓመታዊ ክብረ በዓሉ ፈጣሪን እንዲሁም በታላቅ መንፈሳዊነት የተሳተፉ ምዕመናንን፣ ለበዓሉ መድመቅ የተባበሩ ወጣቶችንና የቤተ ክርስቲያን ኮሚቴዎችን አመስግነዋል። ጦርነት፣ ረሃብ፣ ጥላቻ፣ በሽታ በአሁኑ ወቅት ለዓለም ፈታኝ ሆኗል ያሉት ደግሞ የሀገረ ስብከቱ እንደራሴ ክቡር አ አባ ሳሙኤል ዮሐንስ የዓለም ጦርነትና ግጭት ጉዳቱ ለሰው ልጅ ሁሉ በመሆኑ ከዚህ ችግር መውጫ መንገድ ለራስ ሰላም ከመስጠት ይጀምራል፣ ያሉት አባ ሳሙኤል ለዓለም ሁሉ ሰላም መጸለይ ያስፈልጋል ሲሉ አሳስበዋል። በበዓሉ ካህናት፣ ደናግላን እንዲሁም ምዕመናን ተገኝተዋል።